ስራ አይነቱ አንዱ ሂመርቅ ቦል ተቃጠለብኝ፣ ደወልኩ። አንድ ቀን ሚስት ለባሏ ቡና የተቃጠለ ብስኩት አቀረበችለት። ይቅርታ ሌላ ስራ ስሰራ ተቃጠለብኝ ብላ ትለዋለች። ችግር የለም እኔ በጣም ነው የምወደው የተቃጠለ ብስኩት ብሎ ያንን ብስኩት መብላት ጀመረ። በልቶ እንደጨረሰ ወደ መኝታ ቤት ሲገባ የዘጠኝ ዓመት ልጁ ተከተለውና እንዲህ አባቴ፣ የተቃጠለ ብስኩት ይጣፍጣል ትላለህ እንዴት? ስል አይ እኮ ስትደክም ውላ ነው እንደዚህ ሆኖ እንጂ ከዚህ በፊት እኮ እንደዚህ ሆኖባት አያውቅም። ብሎ አለ ማለት ፈልጊ መሰላችሁ ቀደም ዕለት አንድ ከስተመሪ አገልግል አዞኝ ከአስር አይነት ነው የጾም አገልግል የምሰራው ከአስር 10 አይነቱ አንዱ ሂመርቅ ቦል ተቃጠለብኝ ደወልኩል ቅርታ ብዙ ሂመርቅ ቦል አይደለም ዛሬ ማረግልህ አገልግሉ ላይ ተወሰነው ተቃጥሎብኛልና አነስ ቢልህም እንዳይከፋህ ምናምን ስለው እንደ መቅደስ ችግር የለም እንደውም ብዙ ካልተጎዳ ጨምሪው፣ አልባት እኮ አንዳንድ ሰዎች ሊወዱት ይችላሉ ወደ ያልተጎዳውን ጨምሪ፣ ችግር የለም ብለዋል ለማለት ነው አንድ ይህን ስህተታችንን ራሱ በእንደዚህ መንገድ ደግሞ የሚቀበሉን ሰዎች አሉ። ዛችንን ለማሳመር የአብሮነት ጉዟችንንም ለማሳመር ምን ስተቴን አይደለም ያየው፣ በቃ ትናንትና ጥሩ አድርጌ ሳቀርብለት የነበረውን አይቶ፣ የለም ላኪው ጥሩ ከሆነ ላኪው ካልሆነ ግን ያሉ ይበቃል ብለው አለ። እግል እዘዙ ያላችሁበት ድረስ ይመጣል። ለተለያዩ ዝግጅቶች ደግሞ ኬተሪንግም ከፈለጋችሁ አለን። የመቃ አገልግሎች ደውሉ፣ ባዮ ላይ ስልክ ታገኛለ